ቻችሁ አይቻላቅም። ካቶሊክ ኦፍኮርስ ከእኛ ጋር አንድ አይነት ናቸው። ሴም የእኛ ባህል የእነሱ ባህል። እናንተ ባህላችሁ መች እንደሆነ እንኳን አናቅም። እኛ አይደለም ካላንደር የዘጋው ካላንደር ሳይዘጋልን እንኳን የእመቤታችን ቀኗ ይወጣሉ የኦርቶዶክስ ልጆች ግርም እስኪላችሁ ድረስ ይወጣሉ በስማቸው ይወጣሉ። ገብርኤል የነገሰ ቀን ይወጣሉ። ሰላሳውም ቀን ነጭ የለበሰ በኢትዮጵያ ምድር ላይ እንደዚህ እያላችሁ ታያላችሁ። ሰላሳውም ቀን የእኛ በዓላችን ነው። ስለዚህ እናንተ ምንም የላችሁም፣ ስትሄዱም ቀልብ የላችሁም። ሴጣን ዳቢሎስ እየጎተተ ስለሚወስዳችሁ አንድ ቀን በኢትዮጵያ ምድር ላይ የእናንተ ተብሎ የታያችሁ የለም። አለበለዛ ሃይማኖቱን የመሰረተው ማን ነው የሚባለው ምንድነው? የምትሉት ይህ ጴንጤው እንትኑ ነጩ ይህን ይዞ የመጣው እሱ እንኳን መጥቶ ኢትዮጵያ ምድር ላይ የእናንተ ቀን እንኳን ታብሎ የለም። ወፍ የለም እኮ የእናንተ። ሉተር ነው ሉተር ነው ምናምን ሉጢው። እሱ እንኳን መጥቶ ኢትዮጵያ ውስጥ አንድ ቀን እንኳን ለእናንተ ቀን እንደዚህ ዛሬ ጴንጤዎች ኢትዮጵያ ላይ ተብላችሁ አንድ ቀን ታይታችሁ አታውቁም። እኛ እንኳን ካላንደር የዘጋልን ቀርቶ ያልዘጋውም ድፍን አዲስ አበባን አዲስ አበባ ብቻ አይደለም፣ ለንደን ላይ ብትመጡ የእኛ አካባቢ ያለበት ቤተ ክርስቲያን እንኳን ራሳችን ቀርቶ የውጭ ዜጋ ማናቸው? ምንድናቸው? ይሄ ቤተ ክርስቲያን ምንድን ነው? በስመአብ! ምንድናቸው ተብለን ነው የገዛ ነው ቤተክርስቲያን ከሆነ ሙሉ ሰባቱን ማጫማት አለም። እዛ አካባቢ የሚኖር ነጭ ሁሉ ድምም መብሎት ምን አይነት ናቸው፣ እድለኞች ከነነጭ ልብሳችን አለም ላይ እንታወቃለን። ኖበዲ ኖዩ ማንም እናንተን የሚያውቅ የለም። እዚህ ያለው ቤተክርስቲያን ቁምጣችሁን ለብሳችሁ የኢየሱስን ዘንጥለ ብለሽ ቂጥሽን ወጥረሽ በታይት ጸጉርሽን ይሄን ዊጋ ጎፍረሽ፣ ኩልሽና እንትንሽን ቀንድሽን። እኛ ቤተ ክርስቲያን ስንሄድ ማስካራ የለ ምን የለ ጸበል ትቀበያለሽ። ያደረ እንኳን ልብስቲክ ካደረ እሱም ፈግፍገን ነው የምንሄደው ከስንታንድ አሁን ሁሉም እየተባረ ነው። ሁሉም ቤተ ክርስቲያናችን ስንሄድ ከአይናችን ውጪ ምንም ይታይ ነገር የለ። ቤተ ክርስቲያን እንኳን ሄዶ ለአንዴና ለመጨረሻ ጊዜ ወንድ ልጅ ጸልዮ ከእግዚአብሔሩ ጋር እንዳይገናኝ ቂጣችሁ በታይት ወጥራችሁ ፍሪዝ እንዲ ወጥረሽ ለኢየሱስን ዘንጥ ብለሽ፣ በዛ ላይ የእናንተ አፈንድዳችሁ አፈንድዱ ስትባሉ ወንዱ ቂጥ ያይ ነው የሚሄደው። ልትሸጓጎሩ ነው የምትሄደው። እራሱ ዮኒ ማኛ ሄዶ እናንተ ቤተ ክርስቲያን ብሎ የነገረን እሱ ነው። ልትሸጓጎሩ ቂጣችሁን አፈንድዳችሁ ልትተያዩ ነው የምትሄዱት። እናንተም ሰው ሆናችሁ የእኛ እንዳቆን ለመተቸት ፈለገ ወርቅን ስታዩት ምን አባታችሁ ፈልጋችሁ ነው? ሚዲያው ሁላ አየው። ጸጥ አለፍኳችሁ አየኋችሁ ጸጥ አለፍኳችሁ። ምን አባታችሁ ፈልጋችሁ ነው? ምን አባታችሁ ምን አባታችሁ ፈልጋችሁ? ዮኒ ማኛ እንደሆነ ይህን ገንዘብ ነው የሚፈልገው። ንጽጽር ብሎ መጣ፣ እፎይን አስገባ። ሙስሊሞች በስማ ብለው የወጋ ቢረሳ የተወጋ አይረሳም። ነብያችንን ስታምጠለጥል በዚህ በበሰበሰ አፍ ስታግማማ ኖረ። አንተ ቤት አንገባም። አንድ ነው ሁለት ተሳስተው ገቡ። ማስጠንቀቂያ ተሰጣቸው። ወፍ የለም። ከዛ አሰበና አደረ። ታዲያ እንዴት ይሻለኛል? ይሄን ህዝብ እንዴት ነው? ኦርቶዶክሱ እንደሆነ ሰጥቶ ጨርሷል። እንዴ ልበል? የሙስሊሙ እንደማይገኝ ተስፋ ቆረጠ። ምን አለ? አሁን እንዴት ይሻለኛል ላለ፣ ጴንጤ ጴንጤ ይሻለኛል ላለ፣ ቀነጠጠ ገብተሽ አውረድሽ አንበሳ እሱ በአንድ አይኑ እንደዚህ ብሎ በአንድ አይኑ የሚወርደውን ነው የሚያዩ። ፓስተሯ ትጫዋለች እሱ በአንድ አይኑ የሚገባ ጊፍት ያህል ለልስጡኝ ለልስ ጠሰታችሁ እየትኛውል ለምን እግዚአብሔር ከፈቀደ ቲክቶክ ላይ ያለው ጊፍት ጠቅላላ አይወርድለትም ሁ ኬርስ ኬርስ ባቄላ ጠፋ ቢሉ ፋስ ቀለለ። ዮኒ ማኛ ከእኛ ሃይማኖት ተመልሶ ቢመጣ የመጨረሻ በሕይወት ታሪክ ታይቶ የማይታወቅ ጸብ ከኔ ጋር ይታጠር። ሶስተኛው ዓለም ጦርነት የሚነሳው ዮኒማኛ ማኛ ኦርቶዶክስ ነኝ ብሎ የመጣ ቀን ነው። ከእኔ ጋር ነው የሚገጥመው። የማንም ለሀጫም የትም እየደረሰ እየተግማማ እኛ ሃይማኖት ላይ ተመልሶ የመጣ ቀን፣ ሶስተኛ ዓለም ጦርነት በምን ይነሳል ብትሉ፣ እዚህ ቲክቶክ ላይ ዮኒ ማኛ ተመልሶ ኦርቶዶክስ የሆነ ቀን ነው። ከሞት አለ ከተነሳ ብለውሃል። ወጥረዛይ ወደዚህ ወደዚህ ላስላስ ምናምን የለም። ኦልሬዲ በጥጠሻል። ኢየሱስ ኢየሱስ ነው አማላጭ። ቀጥተኛው ኢየሱስ ነው አለ ኢየሱስ በላይ አማላጅ የለም። ኢየሱሴ ድረስ እያልክ መስፈክ ብቻ ነው ያለህ እድል። ወደዚህ ውልፍ አቤል እንዲያለ ሴቶቹ እንዲያሉ እናስታርቅ፣ የለም፣ የለም። ወጥር እዛው። አሁን ሌላው ቢቀር እስከ ዛሬ ይሄ ሁሉ ፕላትፎርም ላይ ስትቀመጥ አንድ ቀን ለሊቢያ ልጆች አቴንሽን ሰጥተ ማታቅ በዚህ መውጫ በዚህ መውጫ ስታ ተቆርጦ ያየሁት ለሊቢያ ልጆች ቤት ከፈት እግዚአብሔር ይመስገን ሀሌሉያ ማለት አሁን ነው። እሱም ወጥረ ሥራ የሊቢያ ልጆች ወጥረ ሥራ ሳቢ እንደማይገኝ ስለምታቅ ወይ ሁለት ቀን ወይ አንድ ቀን በትግስት ከር እስቲ በእኔ ልህርዳቸው እኒህ። እስከ ዛሬ እዚህ ፕላትፎርም ላይ ስትኖር ስንት የሊቢያ ልጅ አልቅሶ ለምንሃል፣ ለአንዳቸውን ፊት አልሰጠህም ዛሬ በዚህ መውጫ በዚህ መውጫ ስታጣ፣ ኢየሱሴም ስብከቱ ስለማይቻል መመረጥ ያስፈልጋል። ስለ እግዚአብሔር ለመስበክ መመረጥ ያስፈልጋል። አንተ እውነት አስራ አምስት ቀን እኔ ለአክብር አስራ አምስት ቀን ያ ለሊቢያ ልጆች ወጥረ ከሰራ እኔ አይደለም እንትን ስትዘቀዘቅሁትን ስምን አልጠራም። ወጥረ እርዳቸው እርዳቸው ግን ሳቤ ስለማይጋኝ እርግጠኛ ነኝ። ለምን አይቼዋለሁ። እኔ ስራዬን እንኳን ማስተዋወቅ አልቻልኩም። የወጥ ሬዥ የረዷቸው እርዳቸው፣ እንዳትመለስ፣ እንዳትመለስ። ወጥረ ያዛቸው፣ ወጥረ ያዝ። ወደዚህ ወደዚህ ስታጡ የእግዚአብሔር ቤት እንዲህ ቀላል መስሎሻል? እያንዳንድሽ በእግዚአብሔር መኖር እንኳን በጴንጤው ይሄ እንደፈለግ ውርጭ ውርጭ እንደምትልበት ቀርቶ ኦርቶዶክስ ለመሆን መንገዷ በጣም ከባድ ነው። ለዛም ነው አዳሜ እያመለጥ እንዳልክ በምን ወጣ። ዳቆን ሆኖ እንደነፈለገ ፓርቲ ቤት ሄዶ ቂጡን እያፈነደደ መጨፈር ፈለገ። የእኛ ሃይማኖት ደግሞ አይቻልም። ወይ ድቁናህን ይዘህ ተቀመጥ ወይ ድቁናህን አስቀምጥ ተብሎ ድቁናው ተቀማ። አማራጩ የት ነው? ጴንጤ ጋር ነው፣ ሰተት ብሎ ሊገባ የሚችለው አትችሉትም። የእኛ ሃይማኖት ከባድ ነው፣ እንደ ስሟ ለመኖር ከባድ ነው። ለዚህ ነው መንገዱ የሚከብደው። ሰባት አጽዋማት አለ። እንዲያጋስ ዝም ብለህ መብላት አትችልም። ትክክለኛ ኦርቶዶክስ እኛሁን እኛኝ ስሟን ማዕተቧን ይዤ በስሟን ወርኩ እንጂ ሰባቱን አጽዋማት እየጾምክ ያ ሴት ልጅ ትከናረም ነው የሚለው። በእኛ በኦርቶዶክስም ጸጉርሽን አጎፍረሽ እንጂ የሚል የለም እስፔሻሊ፣ ቤተ ክርስቲያን ስትሄድ እንደ ክርስቲያን ሁን ነው የሚለው። ስታወራም እንደ ክርስቲያን፣ አካሄድህ ሁሉ እንደ ክርስቲያን ሁን ነው የሚባለው። ስለዚህ እንደ ክርስቲያን እንደ ስማ ከኖርህ እንዴት መኖር እንዳለብህ። እኛ ቤት ገብቶ ፓስተር ነኝ ብሎ ያዙኝ ልቃቁኝ ማለት አይቻልም። በኦርቶዶክስ ፈለገ ምን አባታችሁ ያርጋችሁ።